ሰላም አየኒት ኤንድ ስቲት ቻናል እንኳን በሰላም መጣችሁ። ዛሬ እነዚህን የሚያማምሩ የፀጉር ማስያዣዎችን በሹራብ ስራ እንዴት እንደምንሰራው አሳያችኋለሁ። ይሄ አሰራር ለጀማሪዎች የሚሆን ነው። አሁን እንጀምር። እንግዲህ ይሄ አሰራር ለጀማሪዎች የሚሆን ነው። ዛሬ እንግዲህ ማሳያችሁ ካስቶን ወይ አጀማመሩን አጠላለፉንና ካስት ኦፍ ወይ ደግሞ አዘጋጉን አብረን እናያለን። ዛሬ እዚህን የጸጉር መስሪያ ለመስራት እንግዲህ የሚያስፈልገን ክር ነው። ይሄ የጥጥ ክር ነው። ሜትር እንደዚህ የሹራ መስሪያ ሁለት፣ መቀስ፣ እና እነዚህ ታፕስተሪ ኒድል የሚባለው ቀዳዳው ሰፊ የሆነ መርፌ እና የጸጉር ማሳዣ እንደዚህ፣ ወይ ደግሞ እሱ ይሄ ከሌላችሁ እንደዚህ ላስቲክ ይህንን ቆርጣችሁ እንደዚህ በመስፋት መጠቀም ትችላላችሁ። አሁን እንጀምራለን። ለመጀመር በጣም ቀላል የሚባለውን ካስቶን አይነት አሳያችኋለሁ። እንደዚህ ትቋጥሮታላችሁ። አንድ ቋጠረው፣ ከዛ መስሪያችሁን መሀል አስገብታችሁ መቋጠር። ከዛ ይሄኛውን ክራችሁን ትይዙና በሶስት ጣታችሁ ከዛ አብራጣታችሁ ላይ እንደዚህ ታዞሩታላችሁ። አንድ ሁለት ሶስት ለዚህ ክር ይሄ ቀጭን ነው የሰራሁበት፣ ስለዚህ አርባ ነው የጠለፍኩት። ከዚህኛው ክር ይሄ ወፈር ስለሚል ሰላሳ ጥልፍ ነው የምጠልፈው። ስለዚህ ልክ እንደዚህ ሰላሳ ትጠልፋላችሁ። ሰላሳ ጠልፍ ያለሁኝ፣ አሁን የመጀመሪያ ዙራችንን እንሰራለን። ኒት ስቲች ነው የምንሰራው። ኒት ስቲች ክራችን ወደ ኋላ ሆኖ እንደዚህ በማስገባት ክራችንን እንደዚህ ይዘን እዚህ በማሾለክ ነው የምንጠልፈው። አንድ፣ አሁንም እንደዚህ በማሾለክ እንደዚህ እያደረግን እስከ መጨረሻው ድረስ እንጠልፋለን ማለት ነው። አንድ ዙር ጠልፍ ያለው ሁለተኛውንም ዙር ልክ እንደሱ እንደ መጀመሪያው ኒት ስቲች በጭራውን ተሳስታችሁ እንዳትሰሩ። እንግዲህ ኒት ስቲች ልክ እንደ መጀመሪያው ስቲች ልክ የመጨረሻ ጥልፋችሁ ላይ ስትደርሱ የመጨረሻውን ጥልፍ አትጠልፉትም። የመጨረሻ ጥልፌች ያለች አልጠልፈውም ዝም ብዬ አሾልከዋለሁ። እንደዚህ እዛ ሶስተኛ ዙሬ ላይ እንደዚህ አዞሮና ክሬን እዛ እጠልፈዋለሁ፣ ያሾለኩትን እጠልፈዋለሁ። እንግዲህ እዚህም ጋር ስደርስ እንደዛው የመጨረሻ ጥልፌን አልጠልፎም አሾልከዋለሁ ማለት ነው። እንግዲህ እንደዚዬ እንደዚህ እያላችሁ ኒት ስቲች ብቻ ትጠልፋላችሁ ማለት ነው ለ ሰላሳ አምስት ሴንቲሜትር። ይኸው እንግዲህ ሰላሳ አምስት ሰላሳ አምስት ሰላሳ ስድስት የሚሆን ሴንቲሜትር ሰርቻለሁኝ። አሁን እንዴት እንደሚዘጋ አሳያችኋለሁ። ካስቶ ካስቶፍ ይባላል። እንዘጋዋለን አብረን። እንግዲህ ሁለት ጠልፍ ነው የምንጠልፈው። አንድ ሁለት እንጠልፍና ቀድመን የጠለፍነውን ሁለተኛ በጠለፍ ነው ላይ ደርበን እንደዚህ እናሾልከዋለን። ደግሟለሁ። አንድ አለኝ እዚህ ጋር አሁን አንድ ጠልፍና ሁለት ይሆናል። ቀድሜ የጠለፍኩትን ሁለተኛ በጠለፍኩት ላይ እደርበዋለሁ። እንደዚህ እንዲህ እንዲያረግን እስከ መጨረሻው ድረስ እንጠልፈዋለን። እቹ እንደዚህ ቁጥርጥር የሚመስል ነው የምናገኘው። መጀመሪያው የምንሰፋው እንደዚህ ነው፣ አጥፈን በዚህኛው በጀመርንበት በሱ የመጀመሪያውን እንሰፋለን። እንግዲህ ፊት ለፊቱም ጀርባውም አንድ አይነት ስለሆነ በየትኛውም በኩል ብትሰፉት ችግር አይኖረውም። ከዚህ ሁለት እዚህ ጋር ቪቪ የምታዩታለ እንደዚህ እሱን ይዛችሁ ጀመሪያውን እቺ የቋጠርኳ ባትን ሰፋና ከዛ በኋላ ግን ከዚህም ቪዩን ይዤ ሄዳለሁኝ። ከዛ ከዚህኛውም ቪዩን ይዤ ሄዳለሁ። ከዛ ደግሞ እንደዚህ አሁንም ከዚኛው ቪው ነው ወስዳለው። ከዚህኛውም እንደዚሁ ቪውን እንደዚሁ ወስድና ወደ ኋላ ወደ ፊት ወደ ኋላ እየ ወደፊት እያልን እንጠልፋለን እስከ መጨረሻው ድረስ እንሰፋዋለን። ከጨረስን በኋላ ሰፍተን ይሄንን እንቋንጥረዋለን። አሁን ይህንን የፀጉር ማስያዣውን ዚህ መሀል ላይ እናስገባና ከዛ እዚ አጥፈን ይሄን እንሰፋዋለን። ይሄ ጨረስንበት በኩል የነበረው ክር ነው ሰንቲሜትር እንደዚህ ያርገን፣ ያችሁት ሁሉም በተመሳሳይ ቦታ ነው ያለው እኩል እኩል እንዳይተርፍብን ለሱ መስመሩን ጠብቆ እንዲሄድ እንደዚህ ያርገን እንሰፋለን። እንግዲህ የዚችኛዋን ጎበጥ ያለችው የዚችኛዋን አንድ ወስድና ከዛ ደግሞ በዚህ በኩል ያለውንም አንድ ወስድና እዚህ ሰፋዋለው። አሁንም የሚቀጥለውን ዙር፣ ከዛም ደግሞ የሚቀጥለው ዙር እነዚህ ጎበጥ ጎበጥ ያሉትን እሱ እያደረግን ከሰፋ ነው ቁጥሩ እኩል ነው የሚሆንልን። ዙሪያው እንደዚህ እንደዚህ እያለን ዙሪያውን እንሰፋለን ማለት ነው። እንግዲህ ይኸው መጨረሻ ላይ ደርሻ ያለውን መጨረሻውን ሰፋና ከዛ አንዴ ቋጥሯዋለሁ፣ እንዳይፈታ እዛ፣ ወደ ውስጥ ወደ ውስጥ አስገብቼ ከቆምኩበት እንደዚህ ወደ ውስጥ፣ ከዛ እንደዚህ አውጣና እንዳይታይ ጨረስንበት። ከዛ እዚህ ጋር እንቆርጠዋለን። ከውስጥ ነው የሚሆነው ማለት ነው። እንትኑ እንግዲህ ያው ይህን ይመስላል። ይሄ ትንሽ ተለቅ ይላል። ይሄን የምታዩት ከሆነ አሰራሩ አንድ አይነት ነው የሰራሁት። የተጠቀምኩበት ለዚኛው ይሄንን ነው ይሄ ፕላስቲክ ነው የተጠቀምኩት። ለዚኛው አርባ ነው የጠለፍኩት። በተመሳሳይ የሹራ መስሪያ ሁለት ነጥብ ሰባ አምስት ሚሊ ሜትር የሹራ መስሪያ ነው የሰራኋቸው ሁለቱንም። ግን ለዚህ አርባ ነው የጠለፍኩት። ለዚህ ሰላሳ ነው የጠለፍኩት። እንደምታዩት ይሄ ትልቅ ነው። ለምን ክሩ ትልቅ ስለሆነ ወፍራም ስለሆነ፣ ይሄ ደግሞ ክሩ ቀጭን ቀጭን ነው እንደዚህ የሰራሁበት። ስለዚህ እናንተ በምትፈልጉት መጠን ፀጉራችሁ ትንሽ ከሆነ ያው ትልቅ ብታደርጉበት ላያምር ይችላል። ስለዚህ አነስ ያለች እንደዚህ መስራት ትችላላችሁ ማለት ነው። እንግዲህ አብራችሁኝ ስለቆያችሁ ሰላም ሁኑ፣ አመሰግናለሁ።